የበደሉትን በመካስ በአካባቢያቸው ዘላቂ ሰላምን ለማረጋገጥ ዝግጁ መሆናቸውን በጎንደር ከተማ የመንግስትንና የህዝብን የሰላም ጥሪ የተቀበሉ ታጣቂ ኃይሎች ተናገሩም። የሰላም ጥሪውን የተቀበሉ ታጣቂዎችን ወደ ማህበረሰቡ በመቀላቀል ኢኮኖሚያዊ ተጠቃሚ እንዲሆኑ እየተሰራ መሆኑንም የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ገልጿል። ደስታ ካሳ ዝርስራ አለው። በአማራ ክልል የተከሰተው የሰላም እጦት ወደ ነበረበት የሰላም ሁኔታ እንዲመለስ ለማድረግ የመንግስትና የህዝብና የሰላም ጥሪ የተቀበሉ ታጣቂ ኃይሎች ወደ ማህበረሰቡ እየተቀላቀሉ ይገኛሉ። በተለያየ አካባቢ ሲንቀሳቀሱ የነበሩ ታጣቂ ኃይሎች በጎንደር ከተማ አስተዳደር አቀባበል ተደርጎላቸዋል። ማህበረሰቡ ሰላሙን አጥቷል ያሉት ታጣቂ ኃይሎቹ መንግስት ያቀረበው የሰላም ጥሪ ተገቢ ነው ብለዋል። አስቻሉ ትእዛዝ ይባላለው ጠራበት የነበረው የቀጠና ሲሚ ዋግነር ይባላለው የነበርነው የቋራ ቀጠና አካባቢ ነው የነበርነው መንግስት ባደረገው ጥሪ መተነር እዚህ ገብተናል የመንግስት አደርገልነኛ አቀባበል ማስተናገድ የተደረገልን አጠቃላይ ከማንኛውም ሴክተር መስሪያ ቤት በጣም እጅግ እናመሰግናለን ሻለቃ ቴዎድሮስ አደቀ ይባላለሁ ምዕራብ በለሳ አራያ ወረዳ ላይ የኮሎኔል ምሮ ወንድ የክፍለ ጦር አዛዥ ነ የመንግስት የሰላም ጥሪ ያው አሁንም በዚህ ተከታታይ ሂደቱ መጨመር ያለበት የተሻለ ነገሮች እንዲያበረታታ ሰዎች በምን አይነት ሀገር ሊመጡ እንደሚችሉ ጥሪ የማዘጋጀት ነው። እስካሁንም ደግሞ አሪፍ ነው እየተንቀሳቀሰን እየሄድ ያለው ም አሪፍ ነው። በማህበረሰቡ ውስጥ ለተፈጠረው ቀውስና የሰላም እጦት ግጭቱ የመጀመሪያው ምክንያት ነው ያሉት ታጣቂ ኃይሎቹ ማህበረሰቡን ለመካስ ዝግጁ መሆናቸውን ተናግረዋል። አቆቀም ትኩባላለሁ የነበር ነው በቋራ አካባቢ ነው። ይህ የተጎዳ ህዝብ እንግዲህ ከመንግስት ጎን ሆነን በቁርጠኝነት ለማገልገል እርግጠኛ ነኝ ቃል እንገባለን። እዚህ በኋላ ያለውም ቀጣይ ህይወታችን ለመስራት እዚህ ጋር የበደልነውም ሰው ካለ ይቅርታ እያለ ነገ ዝግጁን ለመስራት በዚህ ቃል ገባለሁ። በተለይ አርሶ አደር ገበሬዎች ሀምንም በላይ እንደተሰቃዩ ይህን ህዝብ ደግሞ ነጻ ወጣለሁ ብለህ ህዝብ የምታሰቃይ ከሆነ ደግሞ ተገቢ ስላልሆነ ሀምንም በላይ የሰላም አማራጭ አስፈላጊ ነው። የትምህርት ዘርፉ በሰላም እጦቱ ተጎድቷል ያሉት ታጣቂዎቹ ሰላም ለማምጣት በሚደረገው ጥረት በጫካ ያሉ ወንድሞቻችን የሰላሙ አካል መሆን አለባቸው ብለዋል። የትምህርት ገበታ አጠቃላይ ትልቁ ውድቀትና አደጋ ላይ ነው ያለ ማለት ይቻላል። በተለይ እንደ ክልላችን የተለያዩ ወረዳዎች ላይ ያሉ ግን አሁንም የሰላም ጥሪ አረራሩ በመቀጠል ሰላም ማስቀጠል ነው የተቻለው። በብዙ ወረዳዎች ትምህርት ቤት እንደተዘጋ ይታወቃል። ችን ሀገር የሚያስቀጥላት ትውልድ ሲማር ነው። ስለዚህ ያን ግንዛቤ ውስጥ አስገብቶ ወደ ሰላሙ ጥሪ ገብቶ ወንድሞቹም እህቶቹም ተምረው ጥሩ ደረጃ ላይ እንዲደርሱ በዚሁ ጥሪ ማስተላለፍ ፈልጋለሁ። መንግስት ያቀረበውን የሰላም ጥሪ የተቀበሉ በርካታ ታጣቂዎች ወደ ማህበረሰቡ እየተቀላቀሉ እንደሚገኙ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም ገልጸዋል። የመንግስትንና የሕዝቡን የሰላም ጥሪ የተቀበሉ ታጣቂ ኃይሎችን በኢኮኖሚ ለመደገፍ መንግስት እየሰራ መሆኑንም ኃላፊው አስረድተዋል። መንግስት ያቀረበውን የሰላም ጥሪ የተቀብለ በርካታ ታጣቂዎች ወደ ማህበረሰቡ እየተቀላቀሉ ነው። እንግዲህ ከዚህ በፊት ማህበረሰቡን በድለነዋል፣ አሁን በልማት እንክሳለን በሚል ኮሚትመንት ነው ወደዚህ ወደ ከተማችን እየገቡ ያሉት። ምረት የገቡ ሰዎችን በኢኮኖሚ ለማቋቋም መንግስት በሚያወጣው የልማት ስራዎች አማካኝነት ተሳታፊ መሆን ይችላል። አሁን ዲዲአር የሚባል ፕሮግራም አለ። ጥጥቃቸውን ለመንግስት ካስገቡ በኋላ በዲዲአር ይታቀፋሉ። ከዛ የሲቪል ህይወታቸውን ይቀጥላሉ። ማህበረሰባቸው፣ ልጆቻቸውን፣ ሁሉን ነገር ማሳደግ ይችላሉ ማለት ነው። የአማራ ክልል ወደ ነበረበት ሰላማዊ እንቅስቃሴ እንዲመለስ ሁሉም መስራት እንዳለበትም ተገልጿል።